አጥራቁ፣ አጥራቁ። ምን አድርገኸው ነው? ምን አድር ምን አድርገኸው ነው? ምን አድርገኸው ነው? አሰቃየኸው። አዎ እ አዎ ምን አድርገን ያሰቃየኸው? እኛ እኮ ድግምት ነን እ ድግምት ነው ሰው። እንዳውም ድግምት ናችሁ። ይሄ እግዚአብሔር ከኔ ጋር እንዳለ ምልክት ነው። አካለንት ለማስጨው ዛሬ አልመጣሁም፣ ግን እክረ መንገድ መለኮት ጣርቃ ሲገባ ያሰቃየ ዛሬ ይሰቃያል። አሰቃየው አሰቃየው እ ትንሽ ቀን ነው የቀረችው። ምን ልታደርገው ምን ልታደርገው ፈልገ ነበር? በቃ መሞት ብቻ ነው የሚቀረው ልጆቹ ጎዳና እንዲወጡ

ቀጥበል ምን ሰርተን እንብላ። እኔ ራሱ ምን ሰርቼ እንብላ፣ አንተን ካልመጣሁ እኔ ራሱ ምን ሰርቼ እበላለሁ፣ እኛ ራሱ ምን ሰርተን እንበላለን። ዛሬ ጠላትህን ይመታል፣ እረቀጣል። ግናሜ ሶስት ሰዎች ናቸው ያስደገሙበት አዎ ምን እንዲሆን ነው? የሥራ ባላ ገረቦች ናቸው። እሺ ምን እንዲሆን ነው? በቃ ለምን ከኛ ይበልጣል? እሺ ሌላስ ምንም? በቃ ሌላስ በምንድን ነው ያሰሩበት ድግምት? እ በምግብ በምግብ። ሌላስ? በልብስ በልብስ። ሌላስ? ልብስ የቆረጡ ቆርጠው በምላጭ በምላጭ ሌላስ በእሳት ያቃጥላሉ። እሺ። ሌላስ እንደፈለገ ያደርጋሉ። እሺ። ሚስቱ አብዳን ድትቴት። እሺ፣ እሺ ሚስቱ አብዳን ጨቅላው ልጅ ገደል ልትከት የሚቀረው በቃ። እሺ። እነዚህ ሶስት ሰዎች እነማን ናቸው? ስማቸው ንገረኝ፣ ንገረኝ። ቀናትቀናበጥ

ማነው ሶስተኛው? ማናት ሲት ሳይና ሰላም ሳይና ሳይና ስንት ናቸው? አንተ ላይ ሶስት በላውን አዛሃለው። አእምሮን ልቀቅ፣ ነፍሱን ልቀቅ። በምግብ የገባ በብር ያሰራ በሶስቱም ስጋ ለባሽ የተጠቀመ ያሰራህበትን ሁሉ ልቀቅና ሶስት ጊዜ ጭሁን አውጣ። ቻው፣ ሂድ። አልቋል ሰዓት። በኃይል እንደዛ ያለ በኃይል

ሰማይ ጣልቃ ገባለሁ ብሎኛል። አሳርፋቸዋለሁ ብሎኛ ከጭንቀት የሚያርፉ ልጆች አሉ ብሎኛ እገላግላቸዋለሁ ብሎኛል። ብሎኛ እረዳቸዋለሁ ብሎኛ አውርቶኛል ሰምቻለሁ። ለሚሰቃዩ ይህን ንገራቸው። ልረዳቸው ዛሬ ማታ እመጣለሁ በላቸው ይለያል። ለአግዛቸው ዛሬ ማታ እመጣለሁ በላቸው ይለያል። ላሳርፋቸው ዛሬ ማታ እመጣለሁ በላቸው ይለያል። ጣልቃ እገባለሁ በላቸው ይለያ። ሰላም አደርጋለሁ በላቸው ይለያ። የታመሙ ይፈወሳሉ በላቸው ይለያ። እንደዚህ ይለኛል። ሰማይ መሄጃ አላጡ እንዲህ በላቸው ይለኛል። እግሬ ስር ትቀመጣላችሁ ይለኛል እኔ ባየውላችሁ በበረከቴ እግር ስር ትቀመጣላችሁ አትቅበዘበዙን በላቸው ይለኛል።

ሞቷል ባልከው ጉዳይ ላይ ተቀብሯል ባልከው ጉዳይ ላይ አሁን መለኮ ጣልቃ ሊገባ ይበጣል። ያ ሰው አልለወጥ አለ ያ የአንቺ ያ የአንተ ሰው አልለወጥ አለ ያ ደንዳናው ልብ ሊለውጥ መለኮ ጣልቃ ይገባለው አለ በአስቸጋሪው ጠላት እግዚአብሔር ቤታችሁ ገብቼ አለኝ። ጣልቃ ገብቼ እፈታዋለሁ አለኝ። ዛሬ ሰማይ ጣልቃ ይከባል። ለቤትሽ ጣልቃ ይከባል። ለስራሽ ጣልቃ ይከባል። ለሰመን ጣልቃ ይከባል። ለመንገድ ጣልቃ ይከባል። መንገድ ላይ ጉድጓዱ እንዳይበላ ጣልቃ ይከባል። ጠላት የደገሰው አደጋ እንዳያገኝ ጣልቃ ይገባል። አጨነግፍም